ታፈቅሪዋለሽ? ምንድን ነው በጣም ያሳበድሽኝ? ነው፣ ምንድን ነው አልገባኝም። እዚህ ቤት ማደሪ እንደዚህ? ምንድን ነው ያበሳጭሽ? ምንድን ነው? እሹ ተረጋጊና፣ ወሬ ምን ያመጣሽው? በጣም የምጠላው ስልክ መኪና ነው። እና አንድ ወር ምናምን እዚህ ለቀመጥ ምናምን እያለች ነበር። እኔ ደግሞ ሰላምን ማስፈቀድ አለብኝ ያልኳት እና ምን ትያለሽ? ይህን ነገር ማወቅ ስለፈለኩኝ ነው ማለት፣ አንድ ወር እዚህ ነው ትቆዩ ነው ማዘዝ ያለባት አንድ አልጋ ነው ያለው። እኔ ሶፋ ላይ እተኛለሁ፣ እሷ አልጋ ላይ ትተኛለሽ። ገብታ እኮ እኔ ገብታ ነው። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቻችን እንደምናላችሁ አለን። እግዚአብሔር ይመስገን ሁላችሁም በያላችሁበት ሰላማችሁ ፍቅራችሁ ይብዛ እያልኩኝ ያው መልካም ኞቴን እገልጻለሁኝ። ሰሞኑ ስንጨነቅበት የነበረው ሁላችንም ሲያስጨንቀን የነበረው የኢንዲ ጉዳይ ትላንት መቶ እንግዲህ ሰርፕራይዝ አድርጎናል። በጣም ደስ ብሎኛል። እኔ በበኩሌ ሁላችሁም ደግሞ ደስ እንዳላችሁ እየነገራችሁን ነበረ። ዛሬ እንግዲህ በአይነቱ ለየት ባለ ቪዲዮ መጥቻለሁኝ። ከዛ በፊት ግን ሁላችሁም ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። የዛሬው ቪዲዮ የሚሆነው አንዲት ጓደኛ ያለች እና በጣም ቀበጥ ናት፣ የምሬ ነው ምላችሁ እና ከቤተሰብ ጋር ተጣልታ ሌላ መሄጃ የለኝም አንተ ጋር ነው የምመጣው፣ ምናምን ስትለኝ እኔ ደግሞ ያው እምቢ ማለት አልቻልኩም። እሺ ናይ ምናምን አልኳት። ችግር የለውም፣ ምን ያክል ጊዜ ነው ምናምን ስላት፣ አላወቅኩም አንድ ወርም ሊፈጅ ይችላል፣ አንዱ ሳምንትም ሊሆን ይችላል። አላውቅም ግን በቃ ስራ ፍለጋ ስለምወጣ ቶሎ ስራ መስራትም ስለምፈልግ እስከዛ ማረፊያ ስለሌለኝ ነው። ብር ምናምን ደግሞ ገዝተውስ እንዳልከራይ ብር ምናምን አልያዝኩም ስትለኝ አሳዘነችኝ እና ኧረ ጣጣ የለውም በቃ እኔ ቤት ችግር የለውም ወይኔ ሶፋ ላይ ተኛለሁ አንተ አልጋ ላይ ትተኛለች ግን አንድ ነገር አለ ሰላም ይህን ነገር ትስማማበታለች ወይ ሰላም ትፈቅዳለች ወይ እሷን ይደብራት አልፈልግም አልፈለግም ስለዚህ ይህን ነገር ማወቅ የምችለው ካሜራውን ደብቄ በማስቀመጥ የእሷ መታ የምትለውን ነገር ከዛም በኋላ ከፈቀደች ነው ይህች ልጅ እዚህ ቤት ለአንድ ሳምንት ሆነ ለአንድ ወር መቀመጥ የምትችለው እና ስለዚህ ሰላምንም ጠርቻታለሁ። ልጅቷም እየመጡ ነው ብላኛል። በእርግጠኝነት ደርሰዋል። ሁለቱም እኩል መጥተው እንዳያጋፍጡኝ እንጂ። ስለዚህ አላቅም። ሰላም እምቢ እምትል አይመስለኝም። እሺ ምትልም አይመስለኝም። ምክንያቱም እሺ ትላለች ብዬ እንዳላስብ ወንደላጤ ቤት ምናምናም ብላ ለእኔም ለልጅቷም የምታስብ ይመስለኛል። ብቻ አላቅም። መልሱን በኋላ አብረን የምናየው ይሆናል። ከካሜራው ደብቄ ምን አይነት ምላሽ አለው እሺ ትላለች አትልም? የሚለውን ነገር ማወቅ ስለፈለግኩኝ እናንተም እኔም እኩሉ እናውቃለን ማለት ነው። ካሜራማን በሱ በጀርባ ደብቅልኝ እና በቃ አንተ መውጣት ትችላለህ ማለት ነው። እስከ መጨረሻው ተከታተሉ። ገይስ ማ ነው? ሰላም ነው አንዱ ሻንጥ ነሽ? እግዚአብሔር ይመስገን። ማናገ እዛሽኩም እንዴት ነሽ? ሰላም። ሁሉ ሰላም። ጠፋሽ፣ ፋሚሊ ጋር ችግር ተፈጥሮ፣ ምንድን ነው የተፈጠረው? ማሰር ጋር ነው የተጣላ ነው። እና አንዳንድ የማያስማማን ነገር ነበረ። አይ ያው ሰው ስትኝ እኮ መጋጨት ምናምን ያለው ግን በጣም ሲከፋኝ አንተ ጋር ደወልኩኝ። አይ ደስ ብሎኛል። አድቫይዘሪ ላይ የሆነ ጓደኛዬ ነህ ብለሽ ምናምን በአጭር ጊዜ ብንተዋወቅ ዘና ብለሽ ስለመጣሽ ደስ ብሎኛል። እና ለምን ያክል ጊዜ እንትን አሰብሽ? ሜይ ቢ ስራም ካገኘሁ መጀመር እችላለሁ። አልመለስም ግን አልስማማ እዛ ቤተሰብ ምናምንም ጎረቤት ለምን ምናምን ብለውኝ ነበር። አልፈልግም። አይ መታረቅ ግን አለብሽ። አይ እዛ ጭንቀት ብቻ ስለሆነ ይቅርብኝ። ስራ ነው። በጭንቀት ሁሉም ሰው ነው። እባክሽ፣ ሁሉም ሰው እኮ ነው የሚጨናነቀው ትንሽ ከባለፈው በጣም ስለከፈ ያ እኔ ደግሞ ነው። አሌክሳንድሮ ምናም ፋሚሊ ግን ያኮራኛል እንደ ቤት ግን አይ እውነት ለመናገር ግን ማለት አለብሽ። መጣላቱ ጥሩ ነው ብዬ አላሰብም። ገብቶሻል? የሆነ መፍትሄ የሚያስማማ ነገር ምናምን ያስፈልግ፣ አስፈላጊም አይደለም። ስራ ጀምራለሁ ትንሽ ለአንድ ወር ምናምን አላስቸገርኩ ምን አንድ ወር እዚህ እኔ ጋ መቆየት ይፈልገሽ ነው ሜቢ። ካልሆነ ደግሞ ስራ ጀምራለሁ እንጂ አልመለስም ፋሚሊ ጋ ጄምስ ለማልስ ማማ። አንቺ ደግሞ እንደ እስከማቅሽ ያው ጭንቀት ምናምን አይመችሽም። አልወድም ፈታ ማለት ነው የምወደው እና እዛ ሜቢ እሱ ይሆናል ላላግባባቹ ያለው እኮ አዎ። ያው ማዘርም ደግሞ ስቀብጥ ምናምን አትወድምና አንቺ ደግሞ ያደግሽበት ነው እና አንድ ወር አልሽ። ከዛ በፊትም ስራ ቢገኝ ችግር የለውም ግን ሌላ መሄጃ የለኝም ከአንተ ውጭ ቤተሰብ ምናምን እዚህ የሉም። አይ እሱንም አውቃለሁ። እስኪ አይ እኔ ዛ እውነት እኔ ችግር የለውም እውነት ለመናገር አንድ ወርም ሆነ ምንም ሆነ እዚህ ብትቀመጭ ኖርማል ደስ ይለኛል። እውነት በጣም ከፍቶኛል ብታውቅ ፋሚሊ ጋር ስለተጣላው ኧረ አብሽር አብሽር፣ አስታርቅሻለሁ። እንሄድ ነው። እዛ አልመለስም። በጣም ጠላው። ስልክ ምንድን ያሮ መኪና ግዛ ስለ አይገዛ የለችም በለው ዘጋው። እንደገና ምንድን ነው ከዛ ፋሚሊ ሰፈር ነው መኪና ብዛልኝ ምናምስለ መጀመሪያ እንገናኝ ምናምን ወር ያበዛል ማለት ነው ሀብታም ነገር ነው አሁን ስለማልፈልገው ነው እና ላይፍ እንዴት እያሳለፍክ ማን ነው ወይ መጣች ወይ አይ ጓደኛዬን፣ አንተ አብረን ብዙ ጊዜ እዚህ እንሰራለን። ኧረ ብቻዬን ነው። ምን ሆኖ ነው? ምን ብቻዬን ነው? ምን ሆኖ ስላልከኝ ነው ሳያት

ምንድን ነው ብቻችን ኢንጆይ አደረግን፣ ፈረሽ። አይ እንትን ነው እንደዚህ ናት አብረን ምናምን ስለሆነ የምንሰራው ደስ የሆነ ችግር ምናምን ገጥሟት ነው እኮ። አሁን ነው እኮ የመጣችሁ ከአንቺ በፊት ቦርሳውን እንጃ ነው የመጣችሁ። አይ እንትን ነው እኮ አሁን ምን መሰለሽ፣ ሻንጣን ይዘን የመጣችሁ እፈልጋለሁ። አንድ ቤላ ጆሲ፣ ውሃ ጠምቶኛል። እሺ ድንገራት ና ምን መሰለሽ፣ ሰላሜ እሷ ማለት ነው ከቤተሰቦቿ ጋር ትንሽ አልተስማማችም ነበር እና... ኧረ በዚህ ሰዓት ይደውላል

እና ምን ትያለሽ? ይህን ነገር ማወቅ ስለፈለግኩኝ ነው። ማለት አንድ ወር እዚህ ነው የምትቆየው ነው? አዎ አንድ ወር እዚህ ጋር ካንተ ጋር አሉን። እና አልገባኝም። በአንተ ቤት እሷ ማዘዝ ያለባት? እኔ እኮ አንተን ብዬሽ ነው የመጣሁት አንተ አለከኝ ብዬሽ ነው፣ እንደ ፋሚሊ ስለማስብ። አዎ ልክ ነሽ እኮ፣ ግን ደግሞ እሷ ደግሞ ጓደኛ ናት። ማለት እንደዚህ በስራ ምናምን እንገናኛለን። እና ያው በቃ የሆነ ነገር ሳረጋ ማክሪያት ነው ምናምን፣ ለዛ ነው ምናልባት የሚለብራት ምናምን ከሆነ ብዬሽ እኮ ነው።

እኮ አብረኛ እያወራሁሽ እኮ ነው። ሰላም እኮ አንተም እዚህ ቤት ከዛ እሷም እዚህ ቤት የምር ነው። ምንድ ምንድን ምን አስቀደደኝ? እዛም ጭንቀት፣ እዚህም ጭንቀት በጣም የሞቀኝ ነው። ምንድነው፣ ልጅቱ እንዲ ናባይዘ ትፍታ ነው የሚመቻት ምናምን ነው ማለት ለአንቺስ ጥሩ ነው ማለት ብቻውን ነው የሚኖረው ወንድ ነው ምናምን ዝም ብለሽ ስትመጪ፣ ከኤለመንተሪ ጀምሮ እስከ ሃይስኩል ድረስ የማውቀው ጆሲ እኮ ነው አይ እኮ ቢሆንም እኔ እና እሱ አንቺ ዛሬ ነው የምታውቂው አይደል? እኔ እና እሱ ከድሮ ነው የምታወቀው። እሱ እዚህ ጋር ባድርም ችግር የለውም። ምንም እንደማያደርገኝ አውቃለሁ። ተስማምቼ ሳይሆን እያናገርኩሽ እኮ ነው። ተረጋጊ እንጂ ነው። አንቺ የተማትጅም እኮ እኔ እሷ መናገር ስላለብኝ ነው። በጣም ተጨንቀሃል? ምንድን ምንድነው? አይደለም። አዎ፣ ምን እሷ እንትናት እንዴት አልኩሽ፣ እኮ ነው ቃል ነው። እዚህ ቤት ውስጥ እኔ ሶፋ ላይ ተኛለሁ፣ እሷ አልጋ ላይ ተኛለች ገብታ። ስለዚህ ማንን እኮ ጨርሻ እኮ ነው ነው እኮ መቼም ሶፋ ላይ አልተኛም እኮ ታዲያ እሱ ለአንቺ ብሎ ሶፋ ላይ መተኛት አለበት? ኦፍኮርስ መተኛት አለበት። እና ማሚ ጋርም ጭንቀት እዛም ተጣልች። ምንድነው? አንቺ ህጻነት ሊኖር የሚገባል ባህሪ ያለ ሰው አልወድም። አንዴ ከእሱ ጋር ብስትክል ላውራው፣ አንዴ ላውራው አንአይመለከተኝም እንዴ ጆሲ እኔም ሁ ግራ ገብቶ ሰላም እሷ እንደዚህ ነው ብዬ እዛ ተጣልታ መጣ ድጋሚ ደግሞ እዚህ መታል አስደብራት አልፈለግኩም ቀይም አልፈልግም አይ ነው አውቃለሁ እኮ ለዛ ነው እኔ ደግሞ ለአንቺ ሳልነግርሽ እዚህ በተደጋጋሚ እንዴት ነው አንድ ቤት አንተ የሚሆነው እሺ ሌላ አማራጭ ምን አለ እኮ ነገር ያዝላታል ጓደኛዬን ካልካት ገስታውስ ደግሞ ብር እኮ ስለሌላት ነው እኮ አትፈልግም ልጅቱ እንደዛ ጭንቀት አትወድም። ለዛ እኮ ነው። ምንድነው ጭንቀቱ? አቧ ትጭቃጭቁ ምንድነው? አንዴ እሱ ፈቅዶልኛል እኮ። ምን ሆነሽ ነው? ስንት ቦታ የስንት ጭቅጭቅ ልቻለሁ። እባክሽ፣ ካላስቸገርሽ፣ ቆይ ላምጣላት። ለሱ ብይ እስቲ ስም ከቻልሽ ቀስ ብለሽ አዋሪያት፣ እንዳይደብራት እሷ። በእናትሽ ጭንቀት አይመቸኝም። አው ግን እንዳይደብራት ነው። አሜ ነው። እንዳውም አንተ ሪስፔክት ስላለኝ ማለት ነው። ሲጀመር ብቻውን እንዳልክ ነበር እኮ። አው ድንገት ነው የመጣችሁ እኮ። ለዛ ነው ምንድነው፣ ብርጭቆ አላጠብሽውም?

አይ ንጹህ እኮ ነው ግን የምን አይ ነው ግን ንጹህ ነው አላየሽም ብርጭቆ ማለት ነው አሁን ግን ከደገመችው ጸብ ነው እና አሁን ምን አልሽኝ? ችግር የለው በቃ፣ ሀይል ሀይላንድ ውሃ ምናምን ወጥቼ ይገዛልሻሉ። እና ሰላም ምን አልሽኝ ነው? እኔ ግራ ስለገባኝ ነው። እኔ ላንቺ አሪፍ አይመስለኝም። ምክንያቱም ወንድ ጋር ቆይታሽ ምናምን ምናምን፣ ላንቺ ብለሽ ስምሽ ቆንጆ አይደለም፣ ጥሩ አይደለም ላንቺ። ለምን እንዴት ጥሩ አይደለም? ሴት ልጅ እንዴት ነው ዝም ብላ ወንድ ጋር ልትገባ የምትችለው? ለዛውም አንድ ቀን ለቀን እኮ አይደለም ልታርፍ የመጣሽው፣ አንድ ወር ከምና ልታርፍ ነው የመጣሹ። ምንም ሊያደርገኝ አይችልም። እሱም እኳ አንቺ ነሽ የምታውቂው። እኔ ለአንቺ እያሰብኩኝ ነው። ስለዚህ ምን ትያለሽ? ለምን እኔ ጋር አታርፍ ነው፣ እኔ ጋር ቆይ በቃ አቤት እዚህ እንዳድር ያልፈለግሽ ሌላ ነገር ነው። አንቺ ቤት ብለሽ አንቺ ቤት ለምን እኔ እያሰብኩኝ ነው፣ ከጭንቀት ላይ ጭንቀት አልጨምርም። ይቅርታ። እኔ ጋር ብታርጊ ችግሩ አልፈለግም። ሴት ቤት አይመቸኝም። እዚህ የመጣሁት ከጆሲ ውጪ ኢንጆይ ሳደርግ ደስ የሚለኝ ከሱ ጋር ነው። ምክንያቱም አብረን ያደግን ክላስ ምናምን የስት እንደ ወንድሜ ነው የማየው። ሌላ ከኒጋ ሆኖች ምድር የሚያሰብጅ እኔ አንደኛ ነገር ለራሴ ሽም ስም ብዬ ነው። አንደኛ ነገር ሴት ልጅ ነች። ሴት ልጅ ደግሞ ዝም ብላ ወንድ ጋር መግባት የለባትም። ሁለተኛ ነገር ደግሞ ፋሚሊ ሽም ሲሰማ ምናምን ደስ ይለው። ቢያንስ እንኳን የሴት ጓደኛዬ ጋር ነው የሄድኩት እችለሽ እንኳን ብትነግሪኝ፣ ነገ ከአንቺ ጋር ለመታረቅ ምናምን ቀላል ነው የሚሆንላችሁ። ነው ነው ያልፈልግም ጆሲካ አንፈልገው አዚህ መሆን የምን እንደዚህ እንዳደረግሽ አላቅም ግንኙነት አላ እኔ ነገርኩሽ እኮ ብዬ ነው። አንቺ ሴት ልትነሻል። ለእኔ ያልሽ አይመስለኝም። ያስበሽ ጆሲ እኮ ምን ልበል እኔ፣ እንዲከፋሽ አልፈልግም፣ እሷንም እንዲከፋት አልፈልግም። ነው አንድ ውጭ ምንድን ነው? እኔ ምንድን ነው ቆይ

አልገባኝም እንደዚህ እዚህ ቤት ማደሪ እንደዚህ። ምድረውም ያበሳጭሽ ምንድነው? እሹ፣ ተረጋጊና ወሬ መጀመሪያ። ምንም አልሆንኩም። ካላንቺ ማበሳጨሽ ውጪ ምንም አልሆንኩም። በጣም ያበሳጭሽኝ ነው። እኔ እኮ ለእራስሽ ብዬሽ ነው፣ ያመመኝ ነው። አንደኛ ነገር ሴት ልጅ ነሽ፣ እኔ ለእራስሽ ብዬሽ ነው። ብናስማማት ይሻላል ከቤት ሲጀመር። ስለ ፋሚሊ አይመለከትሽም፣ እዛው እራስሽን ቻይ። ጥሩ አይደለም፣ አልፈልግም፣ አይመለከትሽም ጆሲ በቃ ሰላም ወይ፣ በኋላ ደግሞ ተረጋግተን እንወራበት። በቃ ጆሲ፣ አንተም ወሰነ ነው። መጀመሪያ እየጠራ እየነገርከኝ እኮ ወሰናል። አልኮ ወሰነ ነዋ። ስለዚህ እንፈልግ በቃ ማድረግ ትችላለህ። እኔ ለእሷ ብዬ ነው፣ ለአንተም ብዬ ነው። ጆ ምንድን ነው ተሳብደኝ እኮ ነው ሰውድ ነው ደግሞ፣ እንደዚህ ቅናት ምናምን የጀመርሽ፣ የምን ቅናት ነው የምታወሪኝ? አንደኛ ለእሷ ብዬ ነው፣ ሲቀጥል ለአንተ ብዬ ነው ላይ ፕራንክ እናርጋብሎኝ ነው። ይቅርታ፣ የእኔ ቆንጆ፣ ይቅርታ አድርጊልኝ። ይቅርታ ለመናገር እሷ እንደዚህ አይነት ማንነት የላትም። ቤተሰቦቻችን ለፕራንኩ ነው እንጂ በጣም አሞቀኝ፣ እንደዚህ አልችልም። ምን ያክል መጥፎ እና እንደዚህ አይነት ማንነት የላትም ልጅቷ። ያው እኔ ግዴታ መሆን አለብሽ ይሄን ካራክተር ነው መጫወት ያለብሽ ብያት ነው። ይቅርታ

እና እንደዚህ ማንነት በቀ ቅር አድርገሽልኛል። ለማንኛውም ቤተሰቦቻችን ካሜራ ስላለኝ የተከበራችሁ ቤተሰቦቻችን የሚሰራኝን ስራ አይታችኋል። አሪፍ አሪፍ ፕራንክ ጻፉልኝ። ይችል ቤተሰብ እንወዳችኋለን ይ ብቻው ይቀዛግ ይቅርታ፣ እንደዚህ አይነት ሰው አይደለሁም። በጣም መጥፎን ኩባት እና አስተካክላለሁ። ይቅርታ ለፕራንክ ነው።